ስንቶቻችሁ ስለ ነብዩ ኢሳያስ ታውቃላችሁ? ነብዩ ኢሳያስ ማን ነው? አሟሟቱስ እንዴት ነው? በምን ዕለትስ አረፈ? ይህንንና የመሳሰሉትን ነገሮች ስለ ኢሳያስ አብረን እናያለን። እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ፎሎ፣ ላይክ፣ ኮሜንት እና ሼር ማድረግ አይረሳ። አንድ አምላክ ሆነ። በአብ በወልድ በመንፈስ ቅዱስ ስም መስከረም ስድስት በዚች ቀን ታላቅ ነቢይ የአሞስ ልጅ ኢሳያስ አረፈ። ይህም ነቢይ ለይሁዳ በነከሱ በአምስቱ ነገሥታት ዘመን አስተማረ ትንቢቱም ተናገረ። እኚህም ነገሥታት ኦዚያን ኢዮአታም፣ አካዝ፣ እዝቅያስና ምናሴ ናቸው። በአካዝ ዘመንም እንዲህ ብሎ ትንቢት ተናገረ። ስለዚህ እግዚአብሔር ምልክትን ይሰጣቸዋል። እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ተረጓሚውም እግዚአብሔር ከእኛ ጋር ሆነ ማለት ነው። እርሱም በኃጢአታቸው ከሚመጣባቸው ፍዳ ወገኖቹን የሚያድናቸው፣ ወደ ሃይማኖቱን የሚያስገባቸው እንደሆነ የእስራኤልም ልጆች መስዋዕታቸውንና ክህነታቸውን እንደሚሽር ከአዲስ ወገኖችም የሚያመሰግኑት ካህናትን እንደሚሾም ተናገረ። የፋርስ ንጉስ ሰናክሪም ኢየሩሳሌምን ከቦ የስድብን ቃል በክብር ባለቤት እግዚአብሔር ላይ በተናገረ ጊዜ የፋርስ ንጉስ ሰናክሬም ያጠፋው ዘንድ እግዚአብሔር እንዳለው ለሕዝቅያስ ትንቢትን ተናገረ። በዚያችም ሌሊት እግዚአብሔር የላከው የመላእክት አለቃ ቅዱስ ሚካኤል ወደ ሰናክሬም ሰፈር መጥቶ ከፋርስ ሰራዊት መቶ ሰማንያ አምስት ሺህ አርበኞችን ገደለ። የላኪሶ ሰዎች ሲነጋ በተነሱ ጊዜ የሞቱትን ሬሳዎች ሁሉ አዩ። እስቅያስም ታሞ ለሞት በተቃረበ ጊዜ የአሞስ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር ትሞታለ እንጂ አትድንም ብሏልና ቤትህን አዘጋጅ አለው። እስቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ፣ ፈጽሞም ጽኑ ልቅሶንም አለቀሰ። ይህን ከነገረው በኋላ የእግዚአብሔር ቃል ወደ ነብዩ ወደ ኢሳያስ መጣ። ሂደ ለስቀያስ አባት የዳዊት ፈጣሪ እግዚአብሔር ጸሎትን ሰማሁ እንባህንም አየሁ። እነሆ በዘመነ ላይ አሥራ አምስት ዓመት ጨመርኩልህ በለው አለው። ዳግመኛም ስለ እስራኤል መማረክና ከምርኮ ስለ መመለሳቸው ትንቢት ተናገረ። የፈሳሽ ውሃን ምንጭ በማብሰስ በእጆቹ ላይ እግዚአብሔርን ምልክትን ገለጠ። ክብር ግባውና ስለ መድኃኒታችን ክርስቶስ መከራ ትንቢት ተናገረ። እንዲህም አለ። እርሱም በመከራው ጊዜ ነገርን አልተናገረም። እንደ በግ ይታረድ ዘንድ መጣ። በግ በሚሸልተው ሰው ፊት እንደማይናገር እንዲሁም በመከራው ጊዜ አልተናገረም። ከዚህም በኋላ ደግሞ በስቂያስ ልጅ በንጉስ ምናሴ ላይ ትንቢት ተናገረ። ጣዖትን ስለማቆምና ስለማምለኩ ገሰጸው። ስለዚህም ንጉስ ምናሴ ተቆጥቶ በእንጨት መሰንጠቂያ መጋዝ በራሱና በእግሮቹ መካከል ሰነጠቀው። ምስክርነቱንም በዚህ ፈጸመ። ትንቢት እየተናገረ የኖረበት ዘመን ሰባ ዓመት ከዚያም በላይ ይሆናል። እርሱም ያስተማረው ክብር ይግባውና ጌታችን ክርስቶስ ከመምጣቱ በፊት በ913 ዓመት ነው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር መዘላለም ይኖር። አሜን ስብሐት ለእግዚአብሔር ወለወላዲቱ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን። ከነብዩ ኢሳያስ በረከት ተፈሪት ይክፈለን፣ አሜን።